አብዲ ጋር ተኳርፈናል፣ ምክንያቱም በስልኩ ዙሪያ የተደራደረው ድርድር ትክክል ስላልነበረ። የአብዲ ወሎን ስልክ ያጭበረበረው አዎ ታዋቂ ሰው ነው፣ ዝነኛ ሰው ነው፣ በብዙ ጥሩ ስራዎቹ የሚታወቅ ነው። በቴሌቪዥን መስኮት ብቅ ያልነው ሁሉ ትክክለኛ ሰዎች ነን ብላችሁ እንዳትገምቱ ወይም ደግሞ እንዳታምኑ ማለት ነው ማንነታችንን ዲቴል እስካላወቃችሁ ድረስ እውቅናን ተጠቅሞ አሁን ለምሳሌ አብዲ ታዋቂ ባይሆን ኑሮ ይህንም ድርድር እንኳን ይቀርባል ብዬ አላምንም። ተመናጭቆ አልቅሶ ነበር የሚቀረው ብዬ ማምን። በዚህ አጋጣሚ ዩናይትድ አረብ ኤምሬት ያላችሁ ማንኛችሁም ኢትዮጵያውያኖች የካርጎ አገልግሎት ከፈለጋችሁ እና ተያያዥነት ያላችሁ ካላችሁ ኮሜንት ላይ በምታገኙ ስልክ ቁጥር ላይ ይደውሉ። አላችሁበት እየመጣ እናነሳለን። ሰላም አለይኩም ወራህመቱላሂ በረካት። ውድና የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት በት የዓለም ዳርቻ ይደርሳችሁ። ክቡራንና ክቡራን ተመልካቾቻችን እንግዲህ ያው በሰሞኑን ታውቃላችሁ የጓደኛዬ የአብዲ ወሎ ስልክ ፌክ ሆኖ ተገኝቷል። 160 ሺህ ብር አካባቢ የገዛው አይፎን 15 ፕሮ ማክስ እሱ ፎርጅድ ነው የተገኘው። በዚህ ዙሪያ አንዳንድ ነገሮችን የምላችሁ ነገር ይኖራል ችግሩም እንዴት ተፈጠረው ሁለተኛ እንደገና ደግሞ እንዴት ችግሩ ሊታወቅ ቻለ፣ ማኖስ ማነውስ የሚሉትን መዳሰስ እፈልጋለሁኝ ማለት ነው። ሁለተኛ ደግሞ በእንደዚህ አይነት ጉዳይስ አጭበርባሪው ማን ነው? እየተጭበረበረ ያሉ ሰዎችስ በምን አይነት ሰዎች ነው? የሚለውንም ለጥንቃቄ ያህል ይረዳችኋል ብዬ ስላሰብኩኝ በዚህ ቪዲዮ ላይ ተካተዋል። ቪዲዮውን እስከ መጨረሻው ድረስ ትመለከቱ ዘንድ ጋብዛችኋለሁኝ። በመቀጠል ደግሞ ይህ ቻናል እንግዲህ ሼር ሰብስክራይብ ለዓመታት እንግዲህ አብሯችሁ በጥሩም በመጥፎም እየተተቸም እየተመሰገነም እዚህ ደርሰዋል። ስለዚህ ወደፊትም አብረን የምንቀጥል ይሆናል፣ አላህ እድሜና ጤና እስከሰጠን ድረስ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ ማለት ነው። ወደ ገደለው ስንሄድ እንግዲህ ሁላችሁም ታውቁታላችሁ። አብዲ ወሎ ማለት የስደት ከሳዑዲ ጀምሮ በውጣ ወረዶች እየኖረ በባህሪው የተመሰገነ እንደዚሁም ደግሞ በተለይ ደግሞ በአረብ ሀገር ላይ ለሚገኙ እህቶቻችን በፌስቡክ የሚሆን በቪዲዮ የሚሆን በሁሉም ድምፅ በተባለበት ቦታ የሚገኝ ምርጥ ወንድማችን ነው፣ ቀድሞ የሚገኝ ምርጥ ወንድማችን ነበረ። እንግዲህ ይህ ሰው ይህ ልጅ የገዛው ከሚታወቅ ሰው ነው። ሰውየው ሶሻል ሚዲያ ላይ በጣም ተጽዕኖ ፈጣሪ ነው። ታዋቂ ነው። እንደዚሁም ደግሞ ዲቴል መግለጽ የማልፈልግበትን ነገር እነግራቸዋለሁ። ዲቴል ነገር ግን ሰውየው በጣም ታዋቂ ነው። በታዋቂነቱ ትልቅ እምነትን አፍርቷል። ያ እምነት ደግሞ ከበጎ ስራ ጋር የተያያዘ ነው። ያንን በዛ በሰዎች በሚገምቱት ግምት ልክ ሰዎች እንደሚገምቱት ግምት ሁሉ በእኛም ውስጥ ትልቅ ግምት ነበረው። ከእሱ ጋር ከሆነ እቃው ምንም አይነት ችግር ሊሆን አይችልም ፎርጅድም ሊሆን አይችልም የሚለውን አስበናል፣ አስበን ነበረ። በመሰረቱ ያው አይፎን እንግዲህ ታውቃላችሁ ውሃ አይገባበትም። ነገር ግን የአብዲ የሆነ ትንሽ ነገር በአጋጣሚ በስተት ነክቶት ውሃ ገባበት። እስክሪኑ ሙሉ ለሙሉ ጭልም ማለ ያንን እስክሪን ሊያስጠርግ ሲሄድ ነው እንግዲህ ፎርጅድ መሆኑ የተነገረው። ከዚህ ከሰውዬ እንግዲህ መቶ ስልሳ ሺህ ብር ከፍሎ ነው የወሰደው ማለት ነው። ፎርጅድ መሆኑ ሲነገረው ወደ ሰውየው ጋ ጎራ ይልና እንዴት ነው በሚለው ሰዓት ምንድነው ያለው አምባጓሮ ነው የፈጠረው። በቃ ያ ጥሩ ሰው አይደለም ማመነጫጨቅ፣ መሳደብ፣ አያገባኝም ማለት ምናምን፣ ኃላፊነት ለመውሰድም በጣም የተቸገረበት ሁኔታ ነው ያለው ሰውየው። ኢቨን እንደኛው እሱም ተሸውዶ ነው ብንል እንኳን ተረድቶ ወደው በጥሩ አስተናግዶ ይቅርታ ጠይቆ ነገሮችን ማስተካከል ነበረበት ማለት ነው። ፕላስ ከዛ አብዲ ወሎ ያንን ነገር ሲፖስት ተናዶ ተመልሶ ሲፖስት ከዛ በኋላ ጉርሻዎችም ሌሎች ጓደኞቻችንም በፌስቡክም በሁሉም ሲራገብ ሲያይ በማግስቱ ይገናኛሉ በሰዎች መካከል ከዛ በኋላ ከዛ በኋላ ነው ትንሽ በጣም የሚያስጠላ ውሳኔ የተወሰነው። አብዲ እንደምታውቁት ገራገር ነው፣ የዋህ ነው፣ ሰዎችን መጫን አይፈልግም። ይሁንና መቶ ስልሳ ሺ ብር የገዛውን ሞባይል እንግዲህ መቶ አምስት ሺ ብር ብቻ እንዲከፈለው ነው የሆነው። በጣም የሚያሳፍር ውሳኔ ነው የተወሰነው። እንግዲህ ከምን አንጻር እንደሆነ ባይገባኝም ማለት ነው። ከዛ በኋላ አብዲም ነገሩን በቃ ማብረድ ይፈልጋለሁ፣ ይሄ ከተገ ይህንን ቢያንስ ይህን እንኳን ካገኘ ይህንን የሚያገኘው በነገራችን ላይ እነ ጉርሻዎችም ሁሉም ሲፖስቱት የሰውየው ስም ከተጠቀሰ የሚመጣበትን ሌላ ኮተታ ኮተቶችም ስላሰበ ሊሆን ይችላል ማለት ነው። አላኩል ያህል ግን ፌር አይደለም ይሄም ቢሆን። ይህ ልጅ አባቱን ለማሳከም እኮ ኦፕሬሽን ለማድረግ መጥቶ አባቱን አንከር ክሎ ነው የመለሰው። ቢሞት የሚሞት ብሎ ምክንያቱም ስልኩን ተማምኖ ነበር እሸጠዋለሁ ብሎ። ያ ስልክ ሲመረመር ፎርጅር ነው የሆነው። መሸጥ እንኳን አልቻለም ማለት ነው። ጥሩ ጋር የሚገዛው ደግሞ ስቸግረን ልንሸጠው ነው የምልላችሁ ፈልጌ ነው። አብዛኞቻችሁ እንግዲህ በሶሻል ሚዲያ በነገራችን ላይ ሶሻል ሚዲያ ላይ አንዳንዶች አላህ ካዘንላቸው በቀር ሁለት አይነት ገጽታ ነው ያላቸው። በሶሻል ሚዲያ ይሄንን ያሳያችኋል፣ በኋላ ይሄንን ያሳያችኋል ማለት ነው። ስለዚህ መጠንቀቅ አለባችሁ። ሶሻል ሚዲያ ላይ ስላወቃችሁት ብላችሁ ሙሉ ለሙሉ እምነት መስጠት አለባችሁ ወይም ደግሞ ሳንበዴ ሰውኔን ስራዬንም ሳያቅ ወይም ደግሞ ማንነቴን ሳያቅ ወይም ደግሞ ዲቴል ስለእኔ በደንብ ሳያውቅ በደፈናው ብቻ ልታምኑኝ አይገባም ማለት ነው። በእርግጥ ገበያ አሁን ላይ በቴክኖሎጂ በቴክኖሎጂ እንደምንገናኘው ሁሉ ግዴታ መተማመን አለብን። ነገር ግን ደግሞ እንደዚህ አይነት እምነት የሚያጎሉ ወይም ደግሞ እውቅናቸውን ተጠቅመው አንዳንድ ያልተገባ ባልተገባ መልኩ የሰዎችን ገንዘብ የሚበሉ ከሆነ ግን ምንም ማድረግ አይቻልም። ለነዚህ ሰዎች ርኅራኄም አያስፈልግም። ሰው ልጅ ማንኛውም ነገር በማንኛውም አይነት ሁኔታ ላይ ብዙ ነገሮች፣ ብዙ ስህተቶች ሊኖርበት ይችላሉ። በስህተትም ደግሞ ሳያውቀውም ችግር ውስጥ ገብቶ የሰውን አማና ሊያጎድል ይችላል። ግን ስህተቱን ማመንና ያንን ስህተቱን ለማካካስ መፍትሄ የመፈለግ ይሄ የጨዋነት መገለጫው ነው። ሰው ፍጹም ነው አይሳሳትም ብዬ ስለማልል ማለት ነው ለዛ ለስተት ግን አብሮ ከባለ ጉዳዩ ጋር ሆኖ መፍትሄ መፈለግ አለበት ብዬ ነው የማምነው ማለት ነው። ከዛ ውጭ ግን እምነትን አትርፈናል ዝናን አትርፈናል ተብሎ የማንኛውን ማህበረሰብ ወይም ደግሞ ሚዲያም ሆነ ሰው የሚያውቃቸውን ማህበረሰቦች መጨቆን ተገቢ አይደለም። እኔ አብዲ ባይሆን ታዋቂ ባይሆን ኖሮ ይሄ ብር ለተራ ሰው ቢሆን አይመልስም። ሰውየው ለተራ ሰው ቢሆን በጥራሽ እንደማይመልስ መቶ በመቶ ነው የምነግራችሁ ማለት ነው። ግን ብዙ ነገር እንደሚያጣ ስላወቀ ብቻ ነው ይችንም መቶ ሺህ ብር የመለሰው ማለት ነው። ይህም ራሱ እኔ ስሜቴን አላረካውም። እውነቱ ልንገራችሁ በጣም እንደተናደርኩ ነው ማለት ነው። ከዛ ወዲህ እንደውም አብዲና ኩርፌ እስካሁን አላናገርኩትም። ምክንያቱም ለምን እንደዚ አይነት ድርድር አይሆንም። ምክንያቱም መሸወዱ ብቻ ጓደኛ ብሎ አምኖት መሸወዱ ብቻ ለእሱ ትንሽ ይህልና እንትን ነው። ስለዚህ ክብረና ክብረን ተመልካቾቻችን በጣም እንተቡ ተጠንቀቁ። በዚህ ዙሪያ ላይ ጥንቃቄ ያስፈልጋችኋል። በማንኛውም ስራ ዙሪያ ላይ በቴሌቪዥን መስኮት ብቅ ያልነው ሁሉ እውነተኛ ሰዎች ወይም ደግሞ ለስራ የቆምነን ብላችሁ ማሰባችሁን ተዉ ማለት ነው። በዚህ አጋጣሚ ክብራና ክብራን ተመልካቾቻችን ዩናይትድ አረብ ኤምሬት ውስጥ ካርጎ አገልግሎትና ተያያዥነት ያላቸው ከፈለጉ በዜሮ አምስት ዜሮ ስድስት ስልሳ ስምንት ሰላሳ ዘጠኝ አስራ ሰባት ቢደውሉ ውሉ እንሻላህ ሃሎ እንላችኋለን።